የውጊያ ማርሽ ቀያሪ ጀግና ወታደር መፍለቂያ እንደሆነ የሚነገርለት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለ43ኛ ዙር ያሰለጠናቸውን የካራማራ ኮርስ መሠረታዊ ኮማንዶዎችን አስመርቋል። በዚህ ምርቃት መራግብር ላይ የፌድሪ መከላከያ ሰራዊት ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ምክትል ጠቅላይ ታማጆር ሹም ጀኔራል አበባው ታደሰ፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላውን ከበደና ከፍተኛ የጦር መኮንኖች የተመራቂ ቤተሰቦችም ተገኝተውበታል። ባለፉት ዘጠኝ ወራት በማዕከሉ የቀሰሙትን ወታደራዊ ቁመና ተመራቂ ኮማንዶዎች ለታዳሚዎችም አሳይተዋል። የልዩ ዘመቻ እዝ ማሰልጠኛ ማዕከል በውጊያ ውስጥ ማርሽ በመቀየር የኢትዮጵያን ክብር ያስጠበቁ ጀግኖች የፈሩበት መሆኑን የዕለቱ የክብር እንግዳ ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር የተናገሩ ሲሆን የቀይ ቡኔት ለባሽ ወታደሮች የኢትዮጵያን ሉዓላዊነት ለማስከበር የከፈሉት መስዋዕትነት ታሪክ የማይረሳው መሆኑንም ተናግረዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ሀገርን ያስከበሩ፣ ወገንን ያኮሩና ታሪካቸውን በወርቃማ ብዕር የከተቡ የውጊያ ማርሽ ቀያሪ ኮማንዶ ኃይል እያሰለጠነ በማውጣት የተጣለበትን ሀገራዊ ኃላፊነት በብቃት ሲወጣ ቆይቷል። የዛሬው ምረቃ የዚህ ቀጣይነት ያለው ተልዕኮ አካል ሆኖ እነዚህን አናብስቶች ለመመረቅ ዛሬ በዚህ የጀግኖች መፍጠሪያ ማዕከል ተገናኝተናል። የኢትዮጵያ ሰራዊት በዋለበት የውጊያ ግንባር ሁሉ አሸናፊ ቢሆንም የቀይ ቦኔት ለባሾች አሸናፊነት ግን ልክ እንደ እዛቸው መጠሪያ የልዩ ዘመቻዎች ሁሉ የቀይ መለያ ለባሾች ሚና በጣም ፈጣንና የላቀ ነው። የኢትዮጵያ ብሔራዊ ጥቅምን ለማስከበር መከላከያ ሠራዊት አስፈላጊውን መስዋዕትነት እንደሚከፍልም ፊልድ ማርሻል ብርሃኑ ከተናገሩት ንግግር መካከል ተጠቃሽ ነው። ዛሬ ሀገራችን ከምን ጊዜውም በላይ በቴክኖሎጂ በሰው ኃይል በአደረጃጀት በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ሰራዊታችን መከፈል ያለበትን መስዋዕትነት ሁሉ ይከፍላል እንጂ የሀገሪቱ ብሔራዊ ጥቅም በተላላኪ ባንዳዎችና ባላኪዎቻቸው በላኪዎቻቸው ተደናቅፎ ህዝቦቿ ሁሉም በድህነት ውስጥ እንዲኖሩ አይፈቀድም። በማንኛውም ቦታና ሁኔታ ተመራቂ ኮማንዶዎች የተሰጣቸውን ግዳጅ ለመወጣት የሚያስችላቸው አቅም ላይ እንዳሉም ተገልጿል። በስልጠናችሁ ወቅት በሁሉም ዓይነት የአየር ፀባይና የመሬት ገጾች ላይ ብቃት ያለው ስልጠና በመውሰድ አስቸጋሪና ፈታኝ ሁኔታዎችን በማለፍ በመሠረታዊ ኮማንዶነት የምትመረቁ በመሆናችሁ ከነባሩ የልዩ ዘመቻዎች እዝ የሰራዊት ክፍሎች ጋር በመቀላቀል የትላንትናንና የዛሬን የሀገራችን ጀግኖች ታሪክ በመድገም ሀገራችሁንና ሕዝባችሁን እንደምታኮሩ እምነቴ ነው። በማዕከሉ የተሰጠው የስልጠና አይነትን ያብራሩት ደግሞ የልዩ ዘመቻዎች ዋና አዛዥ ሌትናል ጀነራል ሹማ አብደታ ናቸው። ሲሰጣቸው የነበረ የስልጠና አሁን በታዋቂ ኮማንዶ በአየር ወለድና በልዩ ኃይልና ጸረ ሽብር ክፍሎቻችን ውስጥ ይታዩ የነበሩ ጠንካራና ክፍተቶቻችን ላይ ተመሰርተን ስልጠናችን ተሞክሮ ተኩር ስልጠና ሆኖ እንዲመራ ተደርጓል እንዲመራ ተደርገል። የኢትዮጵያን ሉዓላዊነት ለማስከበር ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን የዕለቱ ተመራቂ ኮማንዶዎችን ባነጋገርንበት ወቅት ገልጸውልናል። ሀገሬን ለመጠበቅ ያለኝ ቁርጠኝነትና ዝግጁነት በጣም የምተማመንበት ነው። በጓደኞቼም በእኔም የትኛውንም የሚሰጠንን ማንኛውንም ግዳጅ በየትኛውን ቦታ ለመዋጣት ዝግጁ ነን። ነገ ህዝብና ሀገር የሚሰጠንን ማንኛውንም ግዳጅ በአግባቡ ለመፈጸም ቁርጠኛና ዝግጁ መሆናችንን በታላቅ ደስታ ገልጻሉ። ጠን ግዳጅ በአግባብ በብቃት ተዋጠን ለዛሬ ቀን ደርሰናል። ብዙ ውጣውረዶች ነበሩ። ያን ውጣውረድ በተኛው መንገድ እለት በእለት በሚደርሱ ነገሮችን ተሸለም ተቋቁመን ለዚህ ቀን ደርሰናል። ማንዶ ስልጠና በጣም ውስብስብና በጣም ጥንካሬና ጉልበትና አቅም የሚፈልግ ስልጠና ማለት ነው። ይሄ ደግሞ እኛ አለመበገራችን የስልጠና ወተን ዛሬ በጣም ደስ ብንላል። ያው ሴት ልጅ እስከሆኑ ድረስ የተፈጥሮዊ ተፈጥሮ የተሰጠን ጸጋ አለን። ያን ተቋቁመን ከወንድ ጋር እኩል ውጣውረዱን ወርደን ለዚህ ቀን ደርሰናል። ለሀገር ስል መቼም ዛሬም ነገም ራስን መስል ለማድረግ ወደ አላለም